በስም አብ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም፣ ኅዳር 23 በዚች ቀን የመቶ አለቃ የነበረ ጻድቁ ቆርኔሌዎስ አረፈ። ይህም ቅዱስ የፍልስጤም ክፍል በሆነች በቄሳርያ የመቶ አለቃ ሁኖ የተሾመ ነው። እርሱም ከዋክብትን ሲያመልክ ነበረ። እንደ እርሱ ማንም ሊያደርግ የማይቻለውን የሚያመልካቸው አማልክቶቹም ቢሆኑ በሐዋርያት እጅ የሚደረገውን የታምራታቸውንና የስብከታቸውን ዜና በሰማ ጊዜ ወዲያውኑ ለአማልክት መስገድን ተወ። ከዚህም በኋላ የሚጾም የሚጸልይ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱም ጊዜ እንዲህ ይል ነበረ፣ አቤቱ አምላክ ሆይ እኔ አንተን ከማወቅ ጎድሎኛልና አንተ ግን የቀና መንገድህን ምራኝ። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ላከለት። ወደ እርሱም አይቶ ቆርኔሌዎስ ፈራ። አቤቱ ምን ትላለህ? አለ። ጸሎትህ፣ ምጽዋትህ መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም በጫማ ሰፊው በስምዖን ቤት የሚኖረውን ስምዖን ጴጥሮስ ይጠሩልህ ዘንድ ሰዎችን በባህር አቅራቢያ ወዳለች ኢዮጲ ከተማ ላክ አለው። በዚያንም ጊዜ መልአኩ እንደነገረው ሰዎችን ላከ። ጴጥሮስም በመጣ ጊዜ ቆርኔሌዎስ ተቀብሎ ከእግሩ በታች ሰገደለት። ጴጥሮስም አነሳውና፣ ተነስ እኔም እንዳንተ ሰው ነኝ አለው። ከእርሱም ጋር እየተነጋገረ ገባ፣ ወደ እሱም የመጡ ብዙ ሰዎችን አገኘ። ጴጥሮስም እንዲህ አላቸው፣ ለአይሁዳዊ ሰው ሂዶ ከባዕድ ወገን ጋር መቀላቀል እንደማይገባው ታውቃላችሁ። እኔን ግን ማንንም ማን ቢሆን እንዳልጸየፍ እግዚአብሔር አሳየኝ። አሁንም እንደ ላከችሁኝ ሳልጠራጠር ወደ እናንተ መጣው የጠራችሁኝን ለምን እንደሆነ እስቲ ንገሩኝ። ቆርኔሌዎስም ዛሬ አራተኛ ቀን ነው አለ። በቤቴ ውስጥ በዘጠኝ ሰዓት ስጸልይ አንድ ሰው ብርሃን ለብሶ ታየኝ። እንዲህም አለኝ፣ ቆርኔሌዎስ ጸሎትህ ተሰማ፣ ምጽዋትህም በእግዚአብሔር ፊት ታሰበልህ። አሁንም ከባህር አቅራቢያ ወዳለች ወደ ኢዮጲ ከተማ ላክና በጫማ ሰፊው በስምዖን ቤት የሚኖረውን ጴጥሮስ የተባለ ስምዖንን ይጠሩልህ እሱ አንተ የምትድንበትን ወገኖችህም ሁሉ የሚድኑበትን ይነግርሃል። ያን ጊዜም፣ ስለዚህ ወደ አንተ ላኩ። ወደ እኛ መምጣትህም መልካም አደረግ። አሁንም እግዚአብሔር ያዘዘህን ሁሉ ልንሰማህ እንሆ ሁላችን በፊትህ አለን። ጴጥሮስም አንደበቱን ገልጦ ስለ ጌታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ድኅነት ሰው መሆኑን መከራ ተቀብሎ ተሰቅሎ ስለ መሞቱ፣ ስለመነሳቱና ስለ ወደ ሰማይ ስለ ማረጉ ዳግመኛም በሕያዋንና በሙታን ላይ ለመፍረድ ስለመምጣቱ አስተማራቸው። የከበረ ቆርኔሊዮስም ከቤተሰቦቹ ሁሉ ጋር ክብር ግባውና በጌታችን ኢየሱስ ክርስቶስ አመነ። ከዚያ የነበሩ ብዙዎች አሕዛብም አመኑ። በሐዋርያት ሥራ መጽሐፍም እንደ ተጻፈ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ከዚህም በኋላ ቆርኔሌዎስ ይህን ዓለም ለመግዛት የተሾመውን ሹመት ተወ። ቅዱስ ጴጥሮስ ለክርስቶስ ጭፍራ የመሆንን ሹመት በመስጠት ለእስክንድሪያ አገር ኤጲስቆጶስነት ሹሞታልና ወደ እርሷም ሂዶ ክብር ይግበውና በጌታችን ኢየሱስ ክርስቶስ ስም ሰበከ። ጣዖታቱንም ለሚያመልኩ ስህተት መሆኑን ገለጠላቸው። ልባቸውንም እግዚአብሔርን በማወቅ ብሩህ አደረገላቸው። በፊታቸውም ታምራትን አደረገ። ብዙዎቹም አምነው ተጠመቁ። ከእነርሱም በኋላ መኮንኑን ጴጥሮስን አጠመቀው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚችም ዕለት ዳግመኛ የስሙ ትርጓሜ የእግዚአብሔር አገልጋይ የሆነ የነቢይ አብድዮ የእረፍቱ መታሰቢያ ነው። ይህም ቅዱስ ከጠፋ በረሃ አቅራቢያ ካለች ሱሳም በምትባል አገር ሳሉ ካሉ ሰዎች ወገን ነው። ለነቢይ ኤልሳም ደቀ መዝሙሩ ሆኖ ብዙ መከራን በእርሱ ላይ የመጣውን ታግሶ ከመከራውም በትግስቱ ዳነ። ይህም ኤልያስን የተለማመጠና ኤልሳእም አዝኖለት አብሮት ወደ ንጉሱ አካአብ የሄደለት ሶስተኛው የሐምሳ አለቃ ነው። ከዚያ በኋላ ምድራዊ ንጉሥን ማገልገል ትቶ ነቢይን ሆነ የትዕንቢቱም ወራት ደርሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን ለዘላለሙ በእውነት አሚን። ኅዳር 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቆርኔሌዎስ ሐዋርያዊ፣ ጻድቅ ቅዱስ አብድዮ ነቢይ። ወርሃዊ በዓላት፦ ልባ ምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያንም ከፍ ከፍ ያደረግ፣ በልብህም ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታልሎሃል። እንደ ንስር መጥቀህ ብትወጣ